ነቢያቶች ያስተማሩት ትክክለኛ የሆነ ኡማዎች፣ በቃ ትክክለኛው መንገድ ይሄ ነው፣ በቃ ይሄ ነው። አላህ ሱብሃነሁ ትክክለኛው ጎዳ ነው፣ እስልምናም ብቻ ነበረ ያስተማሩት። በጣም አይገርምም? ኢብራሂም አለይሂ ሰላም ያዕቆብ እና ኢስማኤል እና ኢስሐቅ እና ኑህ ሱብሃናላህ፣ እንዴት አድርጎ አላህ እንደነገረ ማለት ነው። ከዛ ደግሞ ስለ ሎጥ ህዝቦች ይነግራናል። ስለ ሎጥ ህዝቦች አላህ በሱረቱ ዛርያት ምዕራፍ 50 ቁጥር ከ32 ጀምሮ እንዲህ ይላል ቃሉ ኢና እርስልና ኢላ ቀውም ሙጅሪሚን። እኛ መላእክቶቹ በመጡ ጊዜ የሎጥ ያው የሎጥ ህዝቦች ታውቋቸዋላችሁ፣ ግብረ ሰዶ ምናምን የሚሰሩ ህዝቦች ነበሩ። እነዚያ ሰዎች ቃሉ ብለው አሉ። መላእክቶቹ መጡና፣ እነሱ እንግዲህ ስላሴዎች የሚሏቸው ማለት ነው አይደሉም። ባይብል ላይም አይደሉም። ይኸው ቁርአኑ ላይም እንዲህ ነው የሚለው። ኢና እርስልና ኢላ ቀውም ሙጅሪሚን፣ እኛ ወደነዚህ አመፀኛ ወደሆኑ ህዝቦች ተልከናል አሉ መልእክተኞቹ።

ከዛ በኋላ ፈማ ወጀድና ፊሃ ገይረ በይት ሚነል ሙስሊሚን ሱብሃነላ። ከምእመናንም ማለትም በውስጧ በዛ በሎጥ ህዝቦች መካከል ሙስሊም የሆኑ አንድ ቤተሰብን ብቻ ነው ያገኙ ላሉ። በቃ ሙስሊም የሆኑ ማለት ነው። ምንም ሌላ አላገኘ ነው። ሙስሊም የሆኑ ነው ያለው። ሙስሊም የሆኑ ለአላህ እጃቸውን የሰጡ ሙስሊሞች የነበሩ አንድ ቤተሰብ ብቻ ነው ያገኘነው። ሱብሓነላ ስለዚህ የሉጥ ህዝቦች ሉጥ ዓለይሂ ሰላም ሲሰብክ የነበረው ክርስትናን አልነበረም። ያጀማ ሲሰብክ የነበረው የአይሁድ እምነትን አይደለም። ሲሰብክ የነበረው ይህ የእሳት አምልኮን አይደለም። ሲሰብክ የነበረው የጣዖት አምልኮን አይደለም። ሲሰብኩ የነበሩት የአንድ አምላክን ጎዳና አንድ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ትክክለኛ የሆነ አስተምሮት ነበረ ሲያስተምሮ የነበረው።

ወአልሕቅኒ ቢሳሊሒን አለ ሙስሊም አድርገህ ግደለኝ፣ ሙስሊም አድርገህ ግደለኝ፣ አለ ከደጋጎችም አድርገኝ። የመጨረሻ ውለት ይላል። ስብሓነላህ። ማን? ዩሱፍ ዓለይሂ ሰላም፣ ዩሱፍ ዓለይሂ ሰላም ወይ ደግሞ ዮሴፍ በሚባለው ማለት ነው ነብይ። አላሁመ ሰሊ ወሰሊም ዓላ ነቢይና ሙሐመድ። በሁሉም ነቢያቶች ላይ አላህ ስብሓነሁ ተዓላ እንግዲህ እዝነቱን ያወርድባቸው ማለት ነው። እሺ ሌላም ቀረስ አሁንም እስቲ ሱረቱ ዩኑስ ምዕራፍ አስር ቁጥር 81 ላይ በተመሳሳይ ሁኔታ ስለ ሙሳ ዓለይሂ ሰላም እንዲህ በማለት ይናገራል። ወቃለ ሙሳ ሙሳም አለ ለህዝቦቹ ምን አለ? ያ ቀውሚ እናንተ ህዝቦች ሆይ ኢንኩንቱም አምንቱም ቢላህ በአላህ በእውነት አምናችሁ ከሆነ ፈዐለይሂ ተወከሉ በሱ ብቻ ምንበሉ ተብቃቁ በእሱ ብቻ ተመኩ ኢንኩንቱም ሙስሊሚን ሙስሊሞች የሆናችሁ እንደሆናል። ስለዚህ ነቢያቶች የነቢዩላህ ሙሳ ዓለይሂ ሰላም ህዝቦች ሙስሊሞች አማኞች ነበሩ። አንድ አምላክን በብቸኝነት የሚገዙ ጣዖታትን የራቁ ህዝቦች ነበሩ እንጂ ጣዖትን የሚያመልኩ ወይ ደግሞ ሰዎችን የሚያመልኩ አለዛ ደግሞ አምላክ አንድም ሶስትም የአንዱ የአንድ አንድ ሶስተኛ ነው እያሉ የሚናገሩ ህዝቦች እንዳልነበሩ ታያላችሁ ማለት ነው። በጣም በሚገርም ሁኔታ ሙሳ ዓለይሂ ሰላም በነበረበት ዘመን ላይ ፊራውን ዘንድ የነበሩ ፊራውን ዘንድ ያለ ህግማን፣ በሱ ላይ ይሁንና፣ እሱ ዘንድ የነበሩ ጠንቋዮች ራሱ ሲሰልሙ ምን እንዳሉ እንመልከት። ሱረቱል አዕራፍ ምዕራፍ 7 ቁጥር 123 ጀምሮ እንዲ ይላል ቃለ ፊራውኑ፣ ፊራውንም እንዲህ አለ አመንቱም ብሂ ቀብለ አን አዘነ ለኩም እኔ ሳልፈቅድላችሁ ለመሆኑ በእሱ አመናችሁን በሙሳ እና በአምላኩ። ኢነ ሃዛ ለመክሩም መከርቱሙ ፊ ልመዲነቲ ሊትኽርጁ ምንሃ አህለሃ ይሄ ተንኮል የሰራችሁት እዛ መካከል ከተማ ላይ ሆናችሁ ስትመካከሩ የነበራችሁት ጉዳይ ነው፣ ህዝቦቹን ከዚህ ልታወጡ አለ። ፈሰውፈ ተዕለሙን እንግዲያውስ የምታውቁ ትሆናላችሁ እያለ ይናገራል።

ምትወቅሰን ለዝች፣ ነው የጌታችን ቃል ስለመጣልንና በዚህ ስላመነን ነው። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን። ምን አሉ እነሱ? ጌታችን ወይ ትዕግስትን በላያችን ላይ አፈሰስልን? ሙስሊሞች አድርገህም ግደለን በማለት እስልምናቸውን በዚህ ሁኔታ ኢቅራር ሲያረጉ ሲያረጋግጡ እናያለን ማለት ነው። ማን ፈርዖን ዘንድ የነበሩ ምኖች ጠንቋይ የነበሩት ሰልመው በሙሳ ዐለይሂ ሰላም እና በአላህ አምነው ከተቀበሉ በኋላ የነበረውን ሁኔታ ነው የሚያሳየው ማለት ነው። ሱብሃነላህ፣ ነቢያቶች በአጠቃላይ እስልምና ነበር የሰበኩት። አላህ በተመሳሳይ የሱለይማንን ታሪክ አስመልክቶ እንዲህ ይነግረናል። ሱረቱ ነምል ምዕራፍ 27 ቁጥር 29 ላይ እንዲህ ይላል። ቃለት ያ አዩሃ ልመላው እኒ ኡልቅየ ኢለየ ኪታቡን ከሪም። እናንተ ሹማምንቶች ሆይ አለች ቢልቄስ ከዛ በኋላ ምን አለች? ወደ እኔ መልእክት መጣለኝ አለች። ወደ እኔ ምን መጣለኝ? መልእክት መጣለኝ። ስለዚህ ያ መልእክት ምንድን ነው? ኢነሁ ሚን ሱለይማን ይሄ መልእክት ከማን ነው? ከሱለይማን ነው፣ ከሰለሞን ነው አለች። ወኢነሁ ብስሚ ላህ ራህማን ራሒም እሱም የሚለው በአላህ ስም እጅግ በጣም ርህሮ እጅግ በጣም አዛኝ በሆነው ብሎ ይጀምራል አለች ከዛ አላ ተዓሉ ዐለይ ወአቱኒ ሙስሊሚን ወአቱኒ ሙስሊሚን ይላል ምን አለ በእኔ ላይ ድንበርን አትለፉ ሙስሊሞች ሆናችሁ ወደ እኔኑ ሙስሊሞች ሆናችሁ እንላቸው ህዝቦቹም ማለት ነው ከዛ በኋላ እሷም ምን አለች ቁጥር አርባ አራት ላይ ቂለ ለሃ እድኹሊ ሰርህ ግቢ ተባለች ወደ ቤት ማለት ነው። ፈለማ ረአትሁ ሐስበትሁ ሉጀተን ምናም እያለ ይቀጥልና ታሪኩ ከዛ ቃለት ረቢ እኒ ዘለምቱ ነፍሲ ወአስለምቱ መዐ ሱለይማን ሊላሂ ረቢል ዓለሚን። ጌታ ሆይ ኔ ራሴን በድያለሁ። ከዚህ በኋላ ከስ ከሱለይማን ጋር ለዓለማቱ ጌታ ለአላህ እጅ ሰጥቻለሁ እጅ ሰጥቻለሁ አለች። ሱብሃነ አላህ። ስለዚህ ሙስሊም ነኝ በማለት ተናግራለች ማለት ነው። በጣም ብዙ ናቸው ነቢያቶች። እሺ ልጀምርላችሁ። ትክክለኛ ፕሮግራም እስከሆነ ድረስ እያንዳንዱ ማወቅ አለባችሁ። አደራ ሼር፣ ኮፒ ሊንክ አድርጉ። ሼር በደንብ አርጉ፣ ሰዎች ጋር ጋሺ። እሺ እንቀጥል። ዒሳ ዓለይሂ ሰላም እና ህዝቦቹ ሐዋርያትስ ምን ነበሩ? ሱረቱ አልዒምራን ምዕራፍ 3 ቁጥር 52 ላይ እንዲላል ይላል ፈለማ አሐሰ ዒሳ ሚንሁም አልኩፍር ዒሳ ዓለይሂ ሰላም ከህዝቦቹ ክህደት በተሰማው ጊዜ ቃለ መን አንሳሪ ኢለላህ ማን ነው ወደ እኔ የአላህን ዲን ከፍለ ማድረግ ረዳት ማን ነው አለ። ቃለ አልሐዋርዩን ሐዋርያትም እንዲህ አሉ። ሐዋርያት ማን እንደሆኑ ታውቃላችሁ መቼስ። ነሐኑ አንሳሩላህ እኛም እኛም የአላህ ረዳቶች ረዳቶችነን የአላህን ሃይማኖት ከፍለ ማድረግ እንጥራለን እንነሳለን ብለው ወደ ዒሳ ዓለይሂ ሰላም ጥሪ ተቀላቀሉ ማለት ነው። ምናሉ ከዛ አመና ቢላህ በአላሃመንን ወሽሃድ መስክርልን፣ እንግዲያውስ ቢአና ሙስሊሙን እኛም ከታዛዦች ከሙስሊሞች መሆናችንን መስክርልን በማለት የዒሳ ዓለይ ሰላም ህዝቦች ማለትም ሐዋርያቶች እንዲሁም ራሱ ዒሳ ዓለይ ሰላምን ሙስሊም እንደነበረ በግልጽና በማያሻማ ሁኔታ ያሳየናል ማለት ነው። ሱብሃነላህ፣ በጣም ይገርማል። እንዲሁም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ይመጡ የነበሩ ነሳራዎች ከዒሳ አለይሂ ሰላም ህልፈት በኋላ የዒሳን አስተምህሮ በትክክለኛውና በቀጥተኛው ጎዳና ሲመሩ የነበሩ፣ እንዲህ በማለት ወደ ነብዩ መጥተው ነበር። በሱረቱል ቀሰስ ምዕራፍ 28 ቁጥር 53 ላይ ወይዳ ዩትላ ለአለይሂም ቃሉ። በእነሱ ላይ የአላህ ቃል በተነበበላቸው ጊዜ ብለው ይላሉ። አመና ብሂ በእሱም አምነናል። ኢነሁ ልሐቅ ብለው ያምናሉ። እሱ እውነት ነው ከጌታችን ነው ብለው አመኑ። ቁርአን ሲወርድ ማለት ነው። ምክንያቱም ከዛ በፊት ስለሚያውቁ ማለት ነው። ከጌታችን እንደሆነ አመንን አሉ። ኢና ኩና ሚን ቀብልህ ሙስሊሚን፣ እኛም ከዚህ በፊት ሙስሊሞች ነበርን። ምን ነበርን? ሙስሊሞች ነበርን ይላሉ ሙስሊሞች ነበረ ነው ይላሉ። ሱብሃነላህ። ስለዚህ እነዚህ ሁሉ አላህ ሱብሃነሁ ወተዓላ ያወረደውን ቀጥተኛ የሆነ የነቢያት አስተምሮ የሆነውን ከጣዖት መራቅ የሆነውን አንድ አምላክን በብቸኝነት መገዛት ጣዖታትን መራቅ የሚለውን ትክክለኛ አስተምሮ ይዘው ሲጓዙ የነበሩ ነቢያት እንደሆኑ ማየት ትችላላችሁ። ለዛ ነው አላህ ለእያንዳንዱ ነቢያት ይህን ነበር የደነገገው። ምን አለ በሱረቱ ሹራ ምዕራፍ 42 ቁጥር 13 ላይ እንዲህ ይላል። ይቅርታ፣ ምን ይላል? ሸረዐ ለኩም ምን ዲን ማ ወሳ ብሂ ኑሐን፣ ለእናንተ ሃይማኖት የደነገገላችሁ ዝም ብሎ ከመሬት ተናስተዋርለም አላ ኑሕ ዐለይ ሰላም የተደነገገለት ድንጋጌ ነው። ለእናንተ የተደነገገላችሁ ወለዚ አውሐይና ኢለይክ፣ ወደ አንተም ያወረድነው እሱን ራሱን ነው አላላ። ከዛስ ወማ ወሰይና ቢሂ ኢብራሂም ኢብራሂምንም አደራ ያልንበት ነው ወሙሳ ሙሳንም ማደራ ያልንበት ነው ወኢሳ ኢየሱስንም ማደራ ያልንበት ነው ምንድነው አደራ የተባሉት አን አቂሙ ዲነ ሃይማኖትን ቀጥ አድርጋችሁ ያዙ ወላ ተተፈረቁ ፊህ በሱም አትለያዩ ሃይማኖት አንድ ነው እሱም እስልምና ብቻ ነው የለም በቃ ሌላ ሃይማኖት እውነተኛ አላህ ዘንድ እውቅና ያለው ሃይማኖት ካለ እስልምና ብቻ ነው። ለዛ ነው ነቢያችንን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ይህንን ትክክለኛውን ጎዳና እንዲይዙ፣ በዚህም ትግስት እንዲያደርጉ ሲነግራቸው የነበረው ለዛ ነው። በሱረቱ ልአሕቃፍ ምዕራፍ 46 ቁጥር 35 ላይ ፈስቢር ያ ሙሐመድ፣ አንተ ሙሐመድ ሆይ ታገስ፣ አንተ አማኝ ነኝ የምትል ሆይም ታገስ። ከማሰበረ ሰበረ ሉልዓዝም እነዛ የትዕግስት ባለቤት የሆኑት ነቢያቶች እነ ኖህ፣ እነ ኢብራሂም፣ እነ ሙሳ፣ እነ ዒሳ እነዚህ ሁሉ እንደታገሱት ታገስ አላቸው ሚን ሩሱሊ ወላ ተስተዐጂል ለሁም ስለዚህ በእነዚህ እንደታገሱ ታገስ በማለት አላህ ስብሓነው ተዓላ ነቢያችንን በዚህ መልኩ ይነግራቸው ነበረ ማለት ነው። ስለዚህ ይህንን ሃይማኖት ለምሳሌ ኢብራሂም ዓለይ ሰላም የታዘዘበት ቀጥተኛው ጎዳና መሆኑን አላህ ይነግረናል።

ቀጥተኛ ጎዳና ሲሆን መርቶኛል አለ። ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም። ኢብራሂም ዓለይሂ ሰላም ቀጥተኛው ጎዳናን ወደዛ የተዘነበለ መንገድ የተመራ ነበር። የኢብራሂም መንገድ ይሄ ነበረ። ይሄንን መንገድ መራኝ በል መራኝ በል ይሄን መንገድ እያላቸው ይነግራቸው ነበር። ቀጠለና እዛው ጋር እንዲህ በል ይላቸዋል። ቁል በል አንተ ሙሐመድ በል አንተ አማኝ አንቺ አማኝ ሆይ በይ ይላል። ቁል ኢነ ሰላቲ ሰላቴ ስግደቴ ወኑሱኪ እንዲሁም እርዴም ወማሕያየ እርድ ማለት መስዋዕት የምታደርጉት ማለት ነው። ወማሕያየ ህይወቴም ወመማቲ ሞቴም ለማን ነው? ሊላህ ለአላህ ረቢል አለሚን ለአለማቱ ጌታ ለሆነው ለአላህ ብቻ ነው በሉ። ሌላ ለማንም አይደለም። ለጣዖት አይደለም፣ ለስዕል አይደለም፣ ለመስቀል አይደለም፣ ለሰው አይደለም ለማንም አይደለም ለማን ነው ለአላህ ሱብሓነሁ ወተዓላ ለእሱ ለታላቁ አምላካችን ክብርና ልዕቅና ላለው አላህ ሱብሓነሁ ወተዓላ ሞት የሌለበት ህያው ለሆነው ዘላለማዊ ለሆነው ቅሮት የሌለበት ሱብሓና ጉድለት ሁሉ የሌለበት አንድ አምላክ አለ ለሱ ብቻ ነው አለ ከዚያም ቀጠለና ላሸሪከ ለሁ ለሱም ተጋሪ የለሁም ወቢዛሊከ ኡሚርቱ እኔም በዚህ ታዘዣለው። ወአነ አወሉል ሙስሊሚን እኔም ከህዝቦቼ የመጀመሪያው ሙስሊም ነኝ በል በማለት አላህ ስብሓነው ተዓላ ይነግራቸዋል። ምክንያቱም የኢብራሂምን፣ የኢስማኤልን፣ የኢስሐቅን፣ የያዕቁብን፣ የሙሳን፣ የዳውድን፣ የነ ሱለይማንን፣ የነ ኑህ፣ የነዚህን ሁሉ መንገድ ነው የተመሩት ነቢያችን ሰለላሁ አለይሂ ወሰለም ማለት ነው።